ሰሞኑን በቱርክ በተነሳው ግርግር በርካታ ታሪኮች እየተመዘዙ ነው። ከነዚህ ታሪኮች መካከልም ግሪክና ቱርክን ማዕከል ያደረጉ ነገሮች እየወጡ ነው። ግሪክና ቱርክ ዘመን ያልሻራቸው ጠላቶች ናቸው። ግሪክና ቱርክ ሁለቱም የኔቶ አባላት ናቸው። ነገር ግን ሁለቱም ሁልጊዜም ጦርነትን ይፈልጋሉ። ሰሞኑን ደግሞ ከፍ ብሎ እየተደመጠ ያለው የቄስ ፓይሲዮስ የትንቢት ቃል ነው። እሳቸው ይሄም ብለዋል ቱርኮች ይወድማሉ ያለ እግዚአብሔር በረከት የታነጹ ህዝቦች በመሆናቸው ይጠፋሉ ብለው ነበረም። ከቱርኮች አንድ ሶስተኛው ህዝብ ወደ መጡበት ወደ ጥልቁ ቱርክ ይመለሳሉ። ሲሶ ግን ክርስቲያን ስለሚሆኑ ይድናሉ። ሶስተኞቹ በተነሳው ጦርነት ይደቃሉ፣ ይገደላሉ። ቅዱስ ኮስማስ ትንቢት ላይ የተመሰረተ አል ነው የቄስ ፓይሲዮስ ትንቢት ቱርክ ትበታተናለች። ይህ እንደ ሀገር እንድንቆም ይጠቅመናል። በዚህ መንገድም መንደሮቻችን ነፃ ይወጣሉ። በባርነት የተያዘው የትውልድ ሀገራችን ቁስጠንጥንያ ነፃ ይወጣል። እንደገና ግሪክ ይሆናል። እንደገና የሀጊያ ሶፊያ ቤተ ክርስቲያን እመቤታችንን ማለት ነው ትከፈታለች። ቱርክ በሶስት ወይም በአራት ክፍሎች ትከፋፈላለች። የእኛ የሆኑትን መሬቶችን እንወስዳለን። አርመኖችም የራሳቸውን፣ ኩርድም የራሳቸውን ምድር ይወስዳሉ ቅዱስ ፓይሲዮስ በመቀጠልም እንዲህ አሉ በእግዚአብሔር ላይ እምነትና ተስፋ እስካለ ድረስ ሰዎቻችን በሰላም ይኖራሉ በቱርክ ምድር ላይ ሰሞኑን በተነሳው ትኩሳት ጠላቶቿም ሆኑ ወዳጆቿ በርካታ ታሪኮችን እየመዘዙ ነው ቱርክ ስትታመስ ሁልጊዜ ኦሯን የምትሰብቀው ግሪክ ለመሆኑ ለምንድን ነው በዛሬው ዝግጅታችን አብራችሁን ስትቆዩ አብረን እንፈትሸዋለን ትንቢተኛው የግሪኩ አባ ዘወንጌል ቱርክ የምትባል ሀገር አትኖርም በቅርቡ ተፈራርሳለች ሲሉ ተናግረዋል። በረሃኛው ደገኛው ቅዱስ አባታችን አባ ፓይሲዮስ እንደ አውሮፓውያኑ የዘመን ቀመር በ1924 እስከ 1994 ቅድስናቸው በሁሉም ግሪኮች ዘንድ የታወቀው ፖለቲከኞች፣ አገልጋዮች፣ ዓለማውያን፣ መነኮሳት፣ ካህናት፣ ጳጳሳት በኤጂያን ባህር ዙሪያ ስለሚሆነው ነገር ሁሉ ከእያንዳንዱ ሰው ጋር ተነጋግረዋል። የወደፊቷን ግሪክ ጣፈንት አለማ ለማየት እስኪ በቁ ድረስ አባታችን ቀናትንና ሌሊቶችን በጸሎት ያሳልፎ ነበረም። ለግሪክ ለግሪካዊነትና ለኦርቶዶክስ ቤተ ክርስቲያን ትልቅ ልባዊ ጥልቅ ጭንቀት እንዳላቸው ለሚቀርቧቸው ሁሉ ያውሱ ነበረም። በቪዲዮ ከተካተቱት የአባታችን ትንቢታዊ መልእክቶች መካከልም እንደሚከተሉት ለእናንተ እንደሚመች አዘጋጅተነዋል። ቅዱስ ኮስማ እንደተነበዩት ሩሲያውያን ከላይ ጣልቃ ይገባሉ። ግሪኮች ቁስጠንጥንያ፣ አሁን ኢስታንቡል የምትባለው ማለት ነው፣ በአምላክ ፈቃድ ያስመልካሉ ። ቱርክ በአጋሮቿ ተፈራርሳለች። ቱርኮች የተቀቀለውን ስንዴ በወገባቸው ዙሪያ አኑረዋል። የግሪክ ሰራዊት ወደ ቁስጥንጥንያ ኢስታንቡል ያምራል። ቱርክ በስድስት ማይሎች ርቀት የግሪክን የክልል ውሃ መጣረቧን በዜና ሲሰሙ፣ ከዚያም ጦርነት ይከተላል። መርከቦቿም ይደመሰሳሉ። ይህ የእግዚአብሔር ፈቃድ ነው። የቱርክ መጨረሻ እናም መጀመሪያ ይሆናል። ቁስጥንጥንያ ኢስታንቡል ለግሪክ ትመለሳለች። በሩሲያ እና በቱርክ መካከል ጦርነት ይከሰታል መሪያ ቱርኮች ያሸነፉ ይመስላቸዋል። ነገር ግን ይህ የእነሱ መጥፊያቸው ይሆናል። ቱርኮች ይጠፋሉ። እነሱ ያለ እግዚአብሔር በረከት የተገነባ ህዝብ ስለሆኑ ይደመሰሳሉ። አንድ ሶስተኛው ቱርኮቹ ለመጡበት የቱርክ ጥልቀት ይመለሳሉ አንድ ሶስተኛ የሚሆኑ ክርስቲያን ስለሚሆኑ ይድናሉ ሶስተኛው ደግሞ በዚህ ጦርነት ይገደላሉ። ግሪኮች አርመኖች ኩርዶች ቱርክን ይከፋፍሏታል የቀደመው የቱርክ ትውልድ በአዲስ የፖለቲከኞች ትውልድ ይተካል በእግዚአብሔር ላይ እምነትና ተስፋ እስካለ ድረስ ብዙዎች ይደሰታሉ በእነዚህ ሁሉ አመታት ውስጥ የሚሆነው ሁሉ ይህ ነው ጊዜው ደግሞ ደርሷል እንግሊዞች እና አሜሪካውያን ለራሳቸው ጥቅም ሲሉ ቁስጥንጥንያን ለግሪክ ይሰጧታል ቱርኮች ግሪክን ይተማክላል ላሉ ማዕቀብ ይከተላል። በዘመኑም ረሃብ ይመጣል፣ ግሪኮች ይራባሉ። ከቱርክ ትንኮሳ በኋላ ሩሲያውያን ወደ ቢስፎረስ ባህር ይወርዳሉ። እኛን ለመርዳት ሳይሆን ሌሎቹ ፍላጎት ስላሏቸው እንጂ በሩሲያውያንና በአውሮፓውያን መካከል ታላቅ ጦርነት ስለሚኖር ብዙ ደም ይፈሳል። ግሪክ በዚያ ጦርነት ውስጥ የመሪነት ሚና አለመጫወቷ ትልቅ በረከት ነው። ምክንያቱም በአውሮፓውያን መካከል በሚደረግ ጦርነት የሚሳተፉ ሁሉ ይጠፋልና ነው። ቱርኮች ይመቱናል፣ ግን ግሪክ ከፍተኛ ጉዳት አይደርስባትም ቱርኮች በሀገራችን ላይ ከፈጸሙት ጥቃት ብዙም ሳይቆይ ሩሲያውያን ቱርኮችን ይመቱና ያፈርሷቸዋል። ልክ እንደ ወረቀት ተቀዳደው ይፈራርሳሉ። ሩሲያ ቱርክ ከወደመች በኋላ እስከ ፋርስ ባህረ ሰላጤ ድረስ ጦርነቱን ትቀጥላለች። ወታደሮቿም ከኢየሩሳሌም ውጭ ይቆማሉ። ከዚያም የምዕራባውያኑ ኃይሎች ሩሲያውያን ወታደሮቻቸውን ከዚህ ቦታዎች እንዲያስወጡ ማሳሰቢያ ይሰጣሉ። ግን ሩሲያ ኃይሏን አታወጣም። ከዚያም የምዕራባውያን ኃይሎች እነሱን ለማጥቃት ወታደሮችን መሰብሰብ ይጀምራሉ። የሚፈነዳው ጦርነት ዓለም አቀፋዊ ይሆናል። እናም የሩሲያውያንን ኪሳራ ያስከትላል። ግዙፍ መተራረድ ይሆናል። ከተሞቹ የፈራረሱ መንደሮች ይሆናሉ። ግሪክ በዚያ ጦርነት ውስጥ አትሳተፍም። የቁስጠንጠንያው ገዢ በእኛ በኩል ፖለቲካዊና ወታደራዊ ይሆናል። የቱርክ መጥፋት ለግሪኮች ትልቅ እርካታ ይሆናል። ቁስጠንጠንያ ለግሪኮች ትመለሳለች። የጸሎትና የቅዳሴ ስነስርዓት በቅድስት ሀጊያ ሶፊያ ቤተክርስቲያን ውስጥ እንደገና ይጀምራል። ልክ እንደ ዛሬዎቹ ኢትዮጵያውያን ኢትዮጵያውያን መንባዮች ኢትዮጵያ ዘስጋ አርሜንያውያን ከ100 ዓመታት በፊት ከሚበላቸው አውሬ ጎን ተሰልፈው ነበረም። ሰላም ጤና ፍቅር በረከት ተመኘንላችሁ። ሰላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን፣ ይህንን የታላቁ የቄስፓሲዮስን ትንቢት የእኛም ሀገር ምሁራኖች አንስተውት በጣም ሰፊ የሆነ ዳሰሳ አድርገውበት እኔ አይቻለው ማለት ነው። በጣም የሚገርም ታሪክ ነው። ለመሆኑ ቱርክና ግሪክ ምንና ምን ናቸው የሚለው እጅግ ጠቃሚ ስለሆነ ወደ እናንተ ልናደርስ ወደናል። ቤተሰባችንን ያልተቀላቀላችሁ አድማጅ ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጫናችሁ እኛን ተቀላቀሉ ስንል አክብሮት እንጋብዛችኋለን በተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከሚደርሻው አብራችሁን ዘለቁ መረጃውን ከአክሱም ቲዩብ ነኝ ሮማን ጽጌ ያደረሳችኋለሁ ሰናይ ቆይታ ይሆንላችሁ ግሪክና ቱርክ ዘመን ያልሻራቸው ጠላቶች ሁለተኛውና የዓለም የሚባለው ጦርነት አሸናፊዎች በካፒታሊስት ኮሚኒስት ርእዮተ ዓለም ተከፋፍለው በ1949 ዘመኑን በሙሉ እንደ ጎርጎሮሳውያኑ አቆጣጠር እንድታስቡልን እየነገርናችሁ በ1955 የኔቶና የዎርሶ የጦር ተሻራኪ ማህበራትን መስርተዋል። የሁለቱ ተጻራሪ ማህበራት መመስረት መስራቾቹ በየፊናቸው እንደሚሉት የአዲሲቱን ዓለም ሰላም ለማስገበር መሰረት መጣላቸውን ወይም ደግሞ ምናልባት ትም ኋላ እንደታየው ዓለምን ለሌላ ጦርነት ማዘጋጀታቸው ይሆን ይሆናል። ዓላማቸው ምንም ሆነ ምን፣ እርምጃቸው እንደሌሎቹ ብዙ የዚያ ዘመን እርምጃዎች ሁሉ አዲሶቹ ኃያላን የቅድመ ጦርነቱን ዓለም ሁለንተናዊ ስርዓት አጥፍተው አዲስ ስርዓት የመቅረጻቸው ነጸብራቅ በመሆኑ አላከራከረም። 1952 እኩል የኔቶ አባላት የሆኑት ግሪክና ቱርክ የጦርነቱን ፍጻሜ ለጥንት ስልጣኔ ሀብታም ሀያልነታቸው የፍጻሜያቸው ማረጋገጫ ከመሆኑም እኩል አዲሱን ስርዓት እንዲቀበሉ የቀረጿቸው መሪዎቻቸው ከ15 ዓመታት በፊት በጋራ የተለሙትን እውን የመሆን ምልክት መስሎ ነበረም። ከያኔ እስከ ዛሬ ያደረጉና የሚደረግባቸው የመሰለውንም በመምሰል መቅጨቱ እንጂ ቁጭቱ የአፍታ ስሜት ብቻ ሊሆን አይችልም። ፊልድ ማርሻል ሙስጠፋ ከማል አታ ቱርክ እንደ ጦር ኃይሎች ጠቅላይ አዛዥ የሚያዙት የቱርክ ጦር ጀኔራል ኢዮናስ ሜታክስ እንደ መከላከያ ሚኒስትር የሚያዙትን የግሪክ ጦር አናቶሊያ ከተባለችው ግዛት ጠራርጎ አስወጣ። ነሐሴ 1922 ለቱርኮች ታላቅ ድል ሆነም። ድሉ የቱርክ ጦር ታላቁ የኦስማን ግዙፍ ግዛት ከተፈረካከሰ ከ1919 ጀምሮ ከመጀመሪያው የዓለም ጦርነት አሸናፊዎች ከፈረንሳይ ከብሪታንያ እና ከሁለቱ ሀያላን ደጋፊ ግሪክ ጋር ለሶስት ዓመታት የገጠመው ውጊያ በድል አድራጊነት የማጠናቀቁ ማረጋገጫ ነበረም፣ የሁለቱ ሀገራት መሪዎች የሰላም አማራጭ እንዲያማትሩ ያደረገ አጋጣሚም። ጦርነቱ ካበቃ በኋላ የሁለቱ ሀገራት ባለስልጣናት ለተከታታይ ዓመታት ያደረጉት ድርድር ፍሬ አፍርቶ የቱርኩ ፕሬዝዳንት ሙስጣፋ ከማል አታቱርክ እና የግሪኩ ጠቅላይ ሚኒስትር ኤሌፍቴሪዮስ ቬኒስሎስ የሰላም ውል ተፈራረሙ። አንካራ 1930። ስምምነቱ እኛ የጥንት ስልጣኔ መሰረት የዘመናት ተቀናቃኝ ሀያል ተጎራባች ሀገራት ብዙ ሺህ ዓመታት ያስቆጠረ ጠብ፣ አንዱ ሌላውን ያስገበረበት ግጭት፣ ጦርነት የማብቃቱ ጅማሮ ነበረም ለሁለቱም ሀገራት ህዝብ ሰላም ለማያውቀው ዓለም ትልቅ ተስፋ። የአናቶሊያው ጦርነት በቱርክ ድል አድራጊነት የተጠናቀቀበት 98ኛ ዓመት ማለትም፣ የዛሬ 13 ዓመት ወይም ደግሞ ስምምነቱ የተፈረመበት 90ኛ ዓመት፣ አሁንም ከ13 ዓመት በፊት ማለት ነው። ይህ ዕለት ሲከበር አንካራ፣ አቴናና በርሊን የተስማሙት ዛቻ፣ ፉከራና የባዶ ግልግል ተስፋ ሁለቱ ሀገራት ገላጋዮቻቸው ሲሆን ከ98 ዓመታት በፊት በነበሩበት የሚረግጡ መሆናቸውን መጠቆሙ ነው። የተስፋው እጭት በርሊን፣ የዛሬ 13 ዓመት መከላከያ ሚኒስትር ኒኮስ ናፓጎቲዮ ፖሊዎስ ከሌሎች የአውሮፓ ህብረት አባላት ሀገራት መከላከያ ሚኒስትሮች ከኔቶና ከተባበሩት መንግሥታት ድርጅት ባለስልጣናት ጋር ባደረጉት ውይይት ቱርክን አሳጡ፣ እንዲሁም አስጠነቀቁም። ግልጽ አድርግ ያለው አሉ። ግሪክ የዓለም አቀፍ ስምምነቶችን ሙሉ በሙሉ በማክፈል መክበር በሉዓላዊነቷ መብቷ ላይ የሚሰነዘር ጥቃትን ትከላከላለች አሉ። የቱርክን የወረራና የህገወጥ ባህሪዋን ተናግር ያለው በአካባቢው በምስራቃዊ ሜዲትራኒያን ባህር ማለት ነው። ከፍተኛ ቁጥር ያለው የባህር ጦር መስፈሩ አደጋ ያስከትላል፣ ውጥረቱንም ያባብሳል። የቱርክ መርከቦች በአካባቢው እስካሉ ድረስ ድርድር ብሎ ነገር የለም አሉ። የዛሬ 13 ዓመት አንካራ ፕሬዚዳንት ረሲፕ ጣይፕ ኤርዶጋን የአናቶሊያው ድል 98ኛ ዓመት ሲከበር ነበረ። ይሄ ሁሉ ወጥንቀት ቱርክ በተለይ የምስራቃዊቷ ሜዲትራንያን ባህር በተመለከተም ለሚሰነዘርባት ዛቻ፣ ወከባና የስም ማጥፋት ዘመቻ አትንበረከክም። በአለም አቀፍና በጋራ ስምምነቶች መሰረት የተጎናጸፈቻቸውን መብቶቿ ማስከበሯን ትቀጥላለች። የአንድም ሁለቶቹ ደግሞም ቁንጽል ታሪካቸው ገሚስ አለምን ለ700 ዓመታት ያክል ያስገብረው የኦስማን ቱርክ አገዛዝ እየተሸራረፈ ከተፈረካከሰ በኋላ ዘመናዊዋ ቱርክ የመሰረቱት ሙስጠፋ ከማል አታቱርክ መቄዶንያ ግሪክ ነው የተወለዱት። ጦርነትን እንደ ወታደር ተዋግተው እንደ ፊልድ ማርሻል አዋግተው ተራቀውበት እንደ ጦር ኃይሎች ጠቅላይ አዛዥ አቀጣጥለው አጥፍተው ኖረውበታል። የሄሌኒክ ሪፐብሊክ ወይም ደግሞ ግሪክ የጠቅላይ ሚኒስትርነትን ስልጣን በ1936 የያዙት ኢኦናስ ሜትሪክስ እንደ አታቱርክ ሁሉ ጦርነትን ተዋግተው አዋግተው የሌተናንት ጀነራል ማዕረግን አጥልቀውበት መከላከያ ሚኒስትርነትን ተሾመውበትም ያውቃሉ። ሁለቱ የቀድሞ ጠላት ግን ጎረቤት ሀገራት የጦር ጀግኖች እንደ ወዳጅ ሀገራት መሪዎች ለመነጋገር በ1937 አንካራ ቱርክ ላይ ተገናኙ። የፖለቲካ ፕሮፌሰር ኡመር ኩርኩችዋል እንደ ጻፉት የቱርኩ ፕሬዝዳንት ለግሪኩ እንግዳቸው የተወለድኩት ሜቄዶኒያ፣ ግሪክ ነው አሏቸው። እውነት ነው። አታቱርክ ሲወለዱ ግሪክ የቱርክ ቅኝ ተገዢ ነበረች። ከልጅነት ጀምሮ የማውቃቸው የግሪካዊ ጓደኞቼ ባህሪ ከኔ ጋር አንድ አይነት ነው። ሁለቱን ሀገራት ይበልጥ መቀራረብ እንዳለ

እያሉ ቀጠሉ። አታቱርክ ጠቅላይ ሚኒስትር ሜትሪክስ ላዘጋጃቸው በሰጡት አጸፋም የሁለቱ ሀገራት ሁለት ጦር በሙሉ አሉ። የቀድሞ ጀነራል የአንድ ስብስብ አካል ነው። ታይም የተባለው የዩናይትድ ስቴትስ ሳምንታዊ መጽሔት እንደጻፈው በወቅቶ ማለት ነው፣ ሁለቱ ሀገራት የባቅላባ ፈጣሪ እኔ ነኝ አይደለህም ከሚል ግልብ ውዝግብ አንዱ ሌላውን እስከ ማስገበር በጠለቀ ጠብ ለሺ ዓመታት ተዋግተዋል። ግሪክ 300 ዓመታት ከበለጠው ከቱርክ ቀኝ አገዛዝ ነጣ ከወጣችበት የአቶሊያው ጦርነት በቱርክ ድል አድራጊነት እስከተጠናቀቀበት እስከ 1922 ድረስ ብቻ አምስት ጊዜ ተዋግተዋል። የአናቶሊያው ውጊያ ፍጻሜ፣ በተለይም ደግሞ በ1930ዎቹ ማብቂያ የተጠናከረው የሁለቱ ሀገራት ወዳጅነት የእስገዚያው ዘመኑ ጠብ፣ ግጭት፣ ጦርነት የማብቃቱ መሰረት ነበረም። ለአዲሱ ግንኙነት መጠናከር አብነት የሆኑት ቃላት በ1937 አንካራ ላይ የተለዋወጡት አታቱርክ እና ሜትሪክስ አለም ሁለተኛ በተባለው ጦርነት ስትወድም በህይወት አልነበሩም። ይሁንና በጦርነቱ በናትሲ ጀርመን እጅ የወደቀችው ግሪክ በ1940ዎቹ ህዝቧ በረሃብና በበሽታ ሲያልቅ የምግብ የመድኃኒትን እርዳታ ይዘው የደረሱት የአታቱርክ ወራሾች ነበሩም። ቱርኮች ከጦርነቱ ድል አድራጊዎች በዩናይትድ ስቴትስ የሚመራው የምዕራቡ ዓለም 1952 ሁለቱን ሀገራት እኩል የሰሜን አትላንቲክ የጦር ተሻራኪ ድርጅት ወይም ደግሞ ኔቶ ማለት ነው አባላት ሲያደርግ ሜትሪክስ ከ15 ዓመታት በፊት የሁለቱ ሀገራት ጦር የአንድ ስብስብ አካል ነው የማለታቸው ትንቢት የመፈጸሙ ሀቅ መስሎ ነበረም ነገር ግን አልዘለቀም በ1970ዎቹም አንዴ በኮብሮስ ሌላ ጊዜ በኩርዶች ሌላ ጊዜ ደግሞ ታይም እንዳለው በባቅላባ ባለቤትነት ሳይቀር እንደገና የናረው ጠብ የዛሬ 13 ዓመት ደግሞ የሊቢያውን ጦርነት የሀጊያ ሶፊያን መስጅድነት የምስራቃዊቷ ሜዲትራኒያን ባለቤትነትን ሰበብ አድርጎ ጠመንጃ አማዞ ነበረ። ቱርክ የተባበሩት መንግስታት ድርጅት እውቅና የሰጠውን የሊቢያ ህጋዊ መንግስትን ለመደገፍ ስትወስን፣ ግሪክ ዓለም አቀፍ እውቅና ከተነፈገው የቶብሩኩ ምክር ቤት መሪዎች ጋር የትብብር ስምምነት ተፈራርማ ነበር። ቱርክ ኢስታንቡል የሚገኘው ሃጊያ ሶፊያ የተባለው የቀድሞ ቤተ ክርስቲያን፣ የኋላው መስጅድ፣ የቅርብ ዘመን ቤተ መዘክሯን ወደ መስጅድነት ስትለውጥ፣ ግሪክ ተቃወመች። ቱርክ በምስራቃዊቷ ሜዲትራኒያን ባህር ላይ የነዳጅ ዘይትና ጋዝ ለማውጣት ምርምር ስትጀምር ግሪክ ግዛት የተወረረ በማለት አወገዘች። የግሪክ ምክር ቤት ከቱርክ ጠላት ግብፅ ጋር በሜዲትራኒያን ባህር ላይ ነዳጅ ዘይትና ጋዝ ማውጣት የሚያስችል ነፃ የኢኮኖሚ ቀጠና እንዲመሰረት ወሰንም። አፎ ጉባኤ አፖስቶሎቭ አቬዴላስ በኤሌክትሮኒክስ ስልት የተሰጠው ድምፅ ከተጠናቀቀ በኋላ ግሪክና ግብፅ በመካከላቸው ልዩ የኢኮኖሚ ቀጠና እንዲመሰረቱ የሚጠይቀው የውጭ ጉዳይ ሚኒስቴር ረቂቅ ደንብ በአብላጫ ድምጽ አልጸደቀም። የአናቶሊያው ጦርነት ድል የዛሬ 13 ዓመት 98ኛው ዓመቱን አንካራ ላይ ሲያከብር እንኳን የግሪክ ጦር በአወዛጋቢው ባህር ላይ የጦር ልምምድ ያደርግ ነበረም። በ1952 ሁለቱ ሀገራት እኩል አባል ያደረገው ኔቶ ሁለቱ ሀገራት አባቸውን በድርድር እንዲያደርጉ ከመጠየቅ ባለፈም እስካሁንም ለመገላገል ያደረጉት ሁነኛ ጥረት የለም። ቱርክ ከቀድሞ የአውሮፓ ምጣኔ ሀብት ኮሚሽን ካሁኑ ደግሞ የአውሮፓ ህብረት ጋር የንግድ ስምምነት የተፈራረመችው በ1963 ነበረም። የአውሮፓ ግን ቱርክን አግልሎ ግሪክን በ1981 አባሉ አደረገም። ህብረቱ ይባስ ብሎ የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊያናን ቱርክ የምትቆጣጠራት ቆጵሮስን ግሪክ ከምትቆጣጠራት ቆጵሮስ ጋር ለማዋሃድ ያደረጉ ጥረት ለውጤት ሊበቃ የመጨረሻው ህዝበ ውሳኔ ሲጠበቅ ህብረቱ የግሪክ ቆጵሮስን ከቱርክ ቆጵሮስ ንጥሎ አባሉ ማድረጉን የአንካራና የአቴና ጠላትነት መርገቡን ያለመፈለጉ ማረጋገጫ መስሎ ነበረም። ባለፉት አመታቶችም የህብረቱ አባል ሀገራት መከላከያና የውጭ ጉዳይ ሚኒስትሮች በርሊን ላይ ከተወያዩባቸው ሁለት ትላልቅ ርዕሰ ጉዳዮች አንዱም ቱርክ ጠብ ነበረም። የግሪክና የቀድሞዋ የግሪክ ቆጵሮስ ሚኒስትሮች ህብረቱ ቱርክን እንዲቀጣ ሲጎተጉቱ የቱርክ ተወካዮች ደግሞ ስለ ጠቡ እንዳስረዱ አልተጋበዙም። እንዲያውም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል፣ የጸጥታው ጥበቃ ምክር ቤት ቋሚ አባል፣ የአውሮፓ ህብረት አባል ፈረንሳይ ከሊቢያው ግጭት እስከ ሜዲትራኒያው ውዝግብ የቱርክን ጠላቶች መደገፏ የአንካራን ገዢዎች ለከፋ ጠብ እየገፋፋ ነው ብለው ነበረም። የግሪክ ህዝብ ስስታምና ጎዶሎ አስተዳደራቸው በመጡባት ጣጣ የሚደርስባትን ጉዳት ይቀበላል ብለው ይጠይቃሉ። የፈረንሳይ ህዝብ በስስታምና ጎዶሎ ገዢዎቻቸው ምክንያት የሚከፈለው ዋጋን ለመክፈል ዝግጁ ይሆን? ወንድሞቻችን የሆኑት የሰሜን አፍሪካና የፋርስ ባህረ ሰላጤው ሀገራት ህዝቦች በስስታምና ጎዶሎ መሪዎቻቸው ምክንያት የወደፊት ህይወታቸውን ለሚያጨልም እርምጃ የወስዱ ይሁን? ቱርክ በጦር ኃይል፣ በምጣኔ ሀብት አቅም፣ በህዝብ ብዛት፣ በቆዳ ስፋት ከግሪክ ከአምስት እጅ በላይ ትበልጣለች። ግሪክ ግን ከግሪክነቷ ጀርባም የአውሮፓ ህብረት አባል ሀገራት ከጎኗ ደግሞ እስራኤልን፣ ግብፅን፣ የተባበሩት አረብ ኤምሬቶችን የመሳሰሉ የቱርክ ጠላቶችን ለማሰለፍ ደፋ ቀና የምትልናት ይሏታል። ሁለቱም ግን የዓለም ብቸኛው የጦር ተሻራኪ ድርጅት የኔቶ አባል ናቸው። እነዚህ ሁለት ሀገራት ዛሬም ይሁን ነገ ወደ ለየለት ጦርነት እንደሚ ገቡ የጦርነት አዋቂና ተንታኞች የታሪክ ምሁርና ልሂቃኖች ይናገራሉ። እንዲሁም ደግሞ ሰሞኑን እየተነሳ ያለው የቄስ ፓይሲዮስ ትንቢት ነው። የቄስ ፓይሲዮስ ትንቢት ደግሞ እንደሚለው ቱርኮች ይወድማሉ። ያለ እግዚአብሔር በረከት የታነጸ ህዝብ በመሆናቸውም ይጠፋሉ። ከቱርኮች አንድ ሶስተኛው ህዝብ ወደ መጡበት ወደ ጥልቁ ቱርክ ይመለሳሉ። ሲሶ ግን ክርስቲያን ይሆናል። እነሱም ይድናሉ። ሶስተኛው በተነሳው ጦርነት ያልቃሉ። ቅዱስ ካስማስ ትንቢት ላይ ላይ ቃል እንደሆነም ይናገራሉ። ቱርክ እንደምትበታተም እኛ ደግሞ እንደ ሀገር እንደምንቆም ትንቢት አለኝ ይላሉ። የአጊያ ሶፊያ ቤተ ክርስቲያንም እንደገና ዳግም እንደ ቤተ ክርስቲያንነቷ በሮቿ ይከፈታሉ።